የመጀመሪያው ርዕሰ ነጥባችን ትናንት ምሽት የነበረው የካረቦው ካፕ ወይም የእንግሊዝ ፉትቦል ሊግ ካፕ የጨዋታ መርሃ ግብር ነበር። አርሰናል ከፖርት ቬል ጋር የነበረው የጨዋታ መርሃ ግብር በአርሰናል አሸናፊነት ተጠናቋል። ሶስት ነጥብ ክሊንሺት ይዞ አርሰናል የወጣበት ጨዋታ ነው። ኤቤሬች ኤዜ የመጀመሪያ የአርሰናል ጎሉን ያስቆጠረበት ኤቤሬች ኤዜ ትክክለኛ የአስር ቁጥር ተፈጥሮ የተጫዋች መሆኑን ያሳየበት የጨዋታ መድረክ ሆኖ ነው። እያየ ነው። ከዚህ ቀደም እድል ያልተሰጣቸው የአርሰናል ተጫዋቾች እድል ያገኙበት ነው። ግን አርሰናል ቀጣይ ተጋጣሚው ኤምሬትስ መሆኑ ጥሩ ሆኖ እያለ ብራይተን መሆኑ ደግሞ ከባድ ፉክክር እንደሆነ አስባለሁ። ያ ማለት ግን አዎ ሊቨርፑል ከክሪስታል ፓላስ የሚደረገውም ቀላል ጨዋታ አይደለም። ኒውካስል ከቶተናም እጅግ ትንቅንቁ ከባድ የሆነ ጨዋታ ነው። ሶፊ፣ የትናንቱን ጨዋታ እንዴት አየው? አሁን ኢብሪጅ ኢዜ ይሄ በቃ ተፈጥሯዊ ቦታው አስር ቁጥር ቦታ ይህንን ተፈጥሯዊ ቦታ ደግሞ ማስጠበቅ ከቻለ ኦዲጋርድን ሊገፋ ነው፣ ኢታን ዋኔሪ ሊገፋ ነው፣ ኦዲጋርድን ላናየው እንችላለን። ኤብሪጅ ኢዜ የዚህ ትክክለኛ ቦታ መሆኑን እንቅስቃሴው ያሳያል። ኦዲጋርድ ደግሞ በቅርብ ዓመታት አቋሙ እየወረደ እየተተቸ የመጣ ተጫዋች ነው እና የትናንቱን ጨዋታ መሠረታዊ ነጥቦች ከኤብሪጅ ኢዜ ጋር አያይዘን እናንሳው። የቡካዮ ሳካስ ጉዳት ምን ያህል ነው እናንሳው። በጣም አሪፍ ግርምዬ፣ ወደ ጠቀስካቸው መረጃዎች ከሜዳችን በፊት ለአርሰናል ደጋፊዎች ሰበር ዜና በአሁኑ ሰዓት ወጥቷል። በርካታ የአርሰናል ደጋፊዎች እርግጠኛ ነኝ ይህንን ዜና ሲሰሙ በደስታ እጃቸውን ከፍ እንደሚያደርጉ ምንም ጥያቄ የለኝም። ከተጫዋቹ ወሳኝነት አንጻር ዊሊያም ሳሊባ በአርሰናል ረጅም ጊዜ ኮንትራት ለመፈረም ተስማምቷል። አሁን በወጣው መረጃ መሰረት፣ ዴቪድ ኦርኒስተን፣ ታማኙ የዝውውር ጉዳዮች ዘጋቢ ይፋ ባረገው መሰረት የ የአራት ዓመቱ ዊሊያም ሳሊባ ሁለት ዓመት ኮንትራት ብቻ ነበረ በአርሰናል የሚቀረው። ሪያል ማድሪድ ተጫዋቹን ለማስፈረም ያልፈነቀለው ድንጋይ የለም፣ ብዙ ነገሮችን አድርጓል። ኢቨን አማላጅ እነ ኪሊያን ምባፔ ሁሉ ተልከዋል። ትንሽ አስፈሪ ይመስል ነበር አርሰናል ዊሊያም ሳሊባ እንዳያጣ ባለፉት ወራት ጨምሮ በተለይ ሰሞነኛ ላይ ማድሪድ ጫን እያለ የመጣ ይመስል ነበረ። ግን አሁን በወጣው መረጃ መሰረት ሳሊባ የቀረበለትን ኮንትራት ተቀብሎ ፈርሟል። በቀጣይ ቀናቶች ውስጥ ይፋ ፊርማው ይፋ ይደረጋል ግን አልቋል ሎንግ ተርም ረጅም ጊዜ ኮንትራት ለአርሰናል ፈርሟል። ምናልባት ከአራት እስከ አምስት ዓመት ድረስ የሚደርስ ውል መፈረሙን የመረጃ ምንጮች በግምት እያስቀመጡ ይገኛሉ ዝሮ ዝሮ ግን አርሰናል ዊሊያም ሳሊባን አዲስ ኮንትራት ለማስፈረም መስማማቱ ለአርሰናል ደጋፊዎች በጣም አስደሳች ይመስለኛል ስጋት ነበረባቸው ሳሊባን ለቅ ይችላል የሚል በነገራችን ላይ ይሄ ፊርማ እንዲከናወን በዋነኝነት ሚካኤል አርቴታ ትልቁን ስራ ሰርተዋል ተብሏል እንደ ቋሚ ከማስባቸው ቋሚ ማለት ቤት ስሰራ ቋሚዎች አሉት፣ ሌሎቹም ሀገሮች ናቸው፣ እና የቤት ኮለን እንደሚባለው የቡድኔም ኮለን እሱን ነው እሱን አፈረስኩ ማለት ቤቴን አፈረስኩ ማለት ነው፣ የሚል አቋም በመያዛቸው ሳሊባ የጠየቀውን ገንዘብ እንዲከፈሉ ና እንግዲህ በዝርዝር በኋላ ላይ በጥልቀት መረጃዎች ሲወጡ ና ይፋዊ ሲሆን ፊርማው የገንዘቡ መጠን ምን ያህል በሳምንት ይከፈለዋል ምናምን የሚሉት እናያለን። እንግዲህ የአርሰናል ከፍተኛ ደግሞ ስተከፋይ ሳይሆን እንዳልቀረግን እየተነገረ ነው ቡካይ ሳካና ሳሊባ ተመሳሳይ አይነት ገንዘብና የአርሰናል ከፍተኛ ተከፋይ እንደሆኑ የመረጃ ምንጮች እየጠቀሱ ነው የሚገኙት። እንግዲህ የዊሊያም ሳሊባ ፋይል ተዘግቷል ማለት ነው። ለአርሰናል ደጋፊዎች አስረስታሽ ቀን ነው። ከትናንትናው የፖርት ቬል ጨዋታ ድል በኋላ የተሰማ ትልቁ ዜና ነው ማለት እንችላለን። አሁን ዊሊያም ሳሊባ ኢቨን አርሰናል ቢለቅ እንኳን አርሰናል ገንዘብ ያገኛል፣ ከፍተኛ ገንዘብ ያገኛል። በቃ ምንም የዝውውር ገንዘብ ያገኛል። አንደኛው እንደ ድርድርም ሊጠቀሙበት ይችላሉ ብዬ የማስበው ይሄ ጉዳይ ነው። አርሰናልን የምትወደው ከሆነ ስትለቅ እንኳን ክለቡ የሚጠቀምበትን መንገድ አመቻች። ዊን ዊን የሆነ ሀሳብም ግንዛቤ ውስጥ። ይሄ ክለብን አንድ ተጫዋች ሲወድ የሚያደርገው ነገር ነው። ከትናንትናው ጨዋታ ጋር በተያዘ በመንደርደሪያነት እንነሳለን። ትናንት ሳካ በተመለከተ እንግዲህ ጉዳት አስተናግዶ ነበር። በጨዋታው ላይ ግን ጉዳቱ ከተስተናገደ ከ10 ደቂቃ በኋላ ሚኬል አርቴታ በማክስ ዶማን ቀይሮ አስወጥተውታል። ከዚህ ጋር በተያያዘም ሚካኤል አርቴታ አስተያየታቸውን ሰጥቷል። የሳካ ጉዳት አሳሳቢ አይደለም፣ ምንም አይነት የጉዳትም ጉዳይ የለበትም። ተጫዋቹን ሆም ብለን ነው። ስልሳኛው ደቂቃ ለቀይረን ያስወጣ ነው። ፕላንድ ነው፣ የታቀደ ነው። ስልሳ ደቂቃ እንዲጫወት ማቹ ፊትነሱን እንዲያመጣ፣ ለኒውካስትል ጨዋታ በደንብ ተስተካክሎ እንዲደረስ ከመፈለጋችን የተነሳ ያደረግነው ስልሳ ደቂቃ እንዲጫወት የፈለግ ነው። ስለዚህ ከተጫዋቹ ጋር በተያያዘ ምንም አይነት የጉዳት ዜና የለም የሚል ሀሳባቸውን አስቀምጠዋል። ከዛ ውጪ ትናንት ቡካዮ ሳካ ላይ በከፍተኛ ሁኔታ ሲጮሁበት ነበረ። ግርሜ ጨዋቷ ላይ እየሰማ ነው እና ምንድን ነው ብሎ ብዙዎች ምን አገናኘው ከፖርቱጌል ጋር አርሰናል ተጫውቶ አያውቅም ተገናኝቶ አያውቅም ምን አገናኘው በሚል ብዙዎች ጥያቄ ሲያነሱ ነበረ እና የፖርቱጌል ደጋፊዎች ሳካ ላይ ለምን ሲጮሁ እንደነበረ ሀሳብ ሰጥተዋል። የሰጡትም ምን ብለው ነው የጮህንበት ዋነኛ ምክንያት የአርሰናል ቁልፉ ተጫዋች ቡካዮ ሳካ እንደሆነ ስለምናውቅ ነው። እሱን ካስደነገጥ ነው ሌሎቹም ይፈዛሉ ብለን በማሰብ ሳይኮሎጂካሊ በስነልቦና ጨዋታ ለመጫወት ያደረግ ነው እንጂ ከሳካ ጋር የተያዘ ምንም ነገር የለንም ብለዋል። የፖርቱቬል ደጋፊዎች ከጨዋታው በኋላ ማለት ነው። ከዚህ በፊትም በ 1990 ዎቹ አጋማሽ ላይ ዴቪድ ቤካም የማንቸስተር ዩናይትድ ምርጥ ተጫዋች በነበረበት ጊዜ ላይ በ2 ሺዎቹ መጀመሪያና መሰለሮች ላይ እኛ ጋር እንደዚሁ የኤፍ ኤ ካፕ ጨዋታ ነበረና ሆም ብለን ዴቪድ ቤካም ኳሴ ስንጮህበት ነበረ ከፖርቱቬል ጋር በነበረ ጨዋታና ሰርቶልን ነበረ ያ እሱ ስለነበረው የቡንድ ቁልፍ ተጫዋች እሱ ስንጮኸበት፣ ምንድን ነው ብለው ተጫዋቾቹም ስላልገባቸው በዛን ወቅት ሲደናበሩ ነበረ። እና ያቺኑ ስታይል ነው መጠቀም የፈለግ ነው ይላሉ የፖርትቬል ደጋፊዎች። ትናንት ግን አልተሳካላቸውም። አርሰና ሁለት ለባዶ አሸንፈዋል። እና ሲጮኸበት የነበረው ዋነኛው ምክንያት የአርሰናል ቁልፍ ተጫዋች ስለሆነ እሱ ላይ ስንጮኸበት፣ ሌሎቹ ምንድን ነው ብለው ትኩረት እንዲያደርጉ የሳይኮሎጂ ስነ ልቦና ጨዋታ ለመጫወት ያደርግ ነው ጥረት ነው የሚል ሀሳባቸውን ያስቀመጡበት ሂደት አለ በትናንትናው ጨዋታ እና ይሄ ነው የተጮበት ምክንያት ይሄ ነው የሚለውን ለአድማጮች ለማስረዳት ይል ነው ኢዜ። የትናንትናው ጨዋታ፣ የጨዋታውም ኮኮብ፣ የጨዋታውም መነጋገሪያ ብሪቼ ዜ ነው። ጎል አስቆጣሪውም፣ ሁሉም ነገር የአርሰናል በትናንትናው ጨዋታ ላይ እሱ ነበረ። የሚያካላቸው ቦታዎች ይገርማሉ። ከአርሰናል የግራዊ አማካ መስመር እስከ ዘጠኝ ቁጥር ድረስ እየሄደ የሚጫወቱበት መንገድ ክሬቲቪቲ ይገርማል። ኬሪ አድርጎ ተሸክሞ የሚሄዳቸው ኳሶች በጣም አስደናቂ ነበሩ ትናንት። የብርቼ ይዜ ስለ ጎሉ ተናግሯል። የመጀመሪያ ጎሌን በማስቆጠሬ በጣም ደስተኛ ነኝ። ያስቆጠርኩትም አዌ ከሜዳ ውጭ በሆነ ከባድ ጨዋታ ነው። ቡድኑ ቀላል ሊሆን ይችላል፣ ግን ጨዋታው ከባድ ነበረ። ኤንቫይሮመንቱ፣ ሙዱ፣ ቴምፕሬቸሩ በጣም ከፍ ያለ ነበረ እና እዚህ ጨዋታ ላይ ጎል አስቆጠሬ በመጀመሪያ ደስ ብሎኛል የሚል አስተያየት ሰጥቷል። በእርግጥ በአርሰናል ቤት ውስጥ ሁለት አስቲስት አድርጓል በሲቲው ጨዋታ ላይ ከሙለማርቲኔ ጎል መገኘት ምክንያት ነው። በኖቲንግሃም ፎረስቱ ጨዋታ ላይ ለዮኮሮሽ ያለቀለት በጣም አስደናቂ ኳስ ማቀበሉ ይታወሳል። ኢብሪቼ ኢዜ እና ሁለት አስስ አንድ ጎል አስቆጥሯል። ጥቂት ጨዋታዎችን ነው በአርሰናል ማ ላይ ያደረገው። ብዙዎች እንዲሁም እየተቀየረ እየገባ ነው ሲያከናውናቸው የተመለከት ነው እና ተጫዋቹ ግን ያለው ቁጥራዊ አሃዝ ብቻ ሳይሆን በሜዳ ውስጥ የሚያደረገው እንቅስቃሴም ለሚካኤል አርቴታ ራስ ምታት እንደሚሆን ይጠበቃል። አርሰናል ኢብሪቼ ኢዜን ለመጠቀም ሲል የኢብሪቼ ኢዜን ጥራት ያላቸውን አገልግሎት ለማግኘት ሲል አንበሉን ተቀያሪ ወንበር ላይ ሊያስቀምጥ ይችላል። ይህ ቀላል ቀውስ አይፈጥርም። ባርሰናል ውስጥ የቡድኑ አንበል የቡድኑ ቁልፍ ተጫዋች ማርቲን ኦድጋርድ ነው፣ ግን በክረምቱ የዝውውር መስኮት ያመጡት ኢብሪቼ ኢዜ እያሳየው ያለው አቋም የማይታመን ሆነ እና ላአርቴታ ከባድ ነው። አሁን አንበልን ተቀያሪ ወንበር ላይ ማስቀመጥ ሳይጎዳ ምን ሳይል አሁን ሰሞኑ ስለተጎዳ፣ ይስ ኦኬ ግን ከኒውካስል ጨዋታ ጀምሮ ኦድ ጋርድ ዝግጁ ነው ለጨዋታ፣ ምንድን ነው የምታደርገው? በጣም አስቸጋሪ ነው ይሄ መለበሻ ክፍል ውስጥ የሚፈጥረው ሁኔታ ትንሽ ባርሰናል ቤት ውስጥ ችግር እንዳይፈጥር ስጋቶች አጥልተዋል ብለን መናገር እንችላለን። ይዜ አሁን ባለው አቋሙ እንግዲህ ምናልባት ወደ ግራ መስመር አውጥተው ሊያጫወቱ ይችላሉ። ሁለቱንም ላለማስቀየም ሲሉ ይዜን ላለማስቀየም፣ ወደ ጋርድንም ላለማስቀየም ሲሉ ወደ ጋርድን መሃል ሜዳ ላይ ይዜን ወደ ግራ አውጥተው ሊያጫወቱ ይችላሉ። ግን ሚካኤል አርቴታ ራሱ ትናንት ከጨዋታ በኋላ በሰጡት አስተያየት ቨርሳታይል ተጫዋች ነው ግራ መስመር ይጫወታል፣ አማካኝ በሁለቱም ቦታ ይጫወታል፣ አስር ቁጥር ላይ ይጫወታል። ሞር ግን ለእኔ ክሬቲቪቲ ላይ ያለው ሚና በጣም ተመችቶኛል ነው ያሉት። ይ ማለት ኦድጋርድ የሚጫወትበት ቦታ ማለት ክሬቲቭ አስር ቁጥሮ የኦድጋርድ ቦታ እሱ ላይ ያለው የሚሰጠው ፍሌቨር የሚሰጠው የጨዋታ እንቅስቃሴ ላይ የሚያደርገው ነገር በጣም አስደናቂ ነው የሚል ሀሳቡን ሚኪል አርቴታ ትናንት በነበረው ጋዜጣ መግለጫ ላይ ሰጥቷል። ለማርቲኔሊ የላከው ኳስ ከማንቸስተር ሲቲ ጋር ለማመን የሚከብድ ከተከላካይ ጀርባ የተጣለ ኳስ ትናንት በነበረው እንግዲህ የኮረች ኳስ ራሱ ራኩ ከግራ መስመር ያሻገረው ኳስ የሚገርም ነው ያሰጠው፣ በጣም አስደናቂ ኳስ ነው ያሰጠው። ትናንት ራሱ ሲሰነጥቃቸው የነበሩ ኳሶች ነው ያገባው። ጎል በጣም ያምሮ ጎል ነው። ሌላ ሰው ቢሆን ፊት ለፊት ያየው ቦታ ይመጣ ነበር፣ ግብ ጠባቂው ሊድንበት ይችል ነበር። ከተከላካዮቹ ጀርባ ኳሱን ስቦ ነው በመሃላቸው ኳሱን የላገባቸው። ማንም ማንንም ማዳን በማይችልበት ነው ያለው እና የዚህ ተጫዋች የብቃት ደረጃ አሁን በአርሰናል ቤት ውስጥ ትልቁ መነጋገር ያርዕሰ ጉዳይ ሆኗል። ምን ሊያደርጉ ነው ሚካኤል አርቴታ? የኦድጋርድ ጉዳይ የኢታናዋኔሪ ጉዳይ ምን ሊሆን? ኢታናዋኔሪ ደግሞ ከአማካ መስመር ውጭ ሌላ ቦታ አታጫውቱ ይብሏል። በአማካኝና አማካኝ ቦታ ላይ ነው መስመር እያወጣቸው አታጫውቱ ይብሎ ፊርማውን ሲፈርም ለአርሰናል ኮንትራቱ ሲፈርም ኢታናዋኔሪ ደሞዝ አልጠየቀም። ደሞዝ ጨምሩልኝ፣ እንዲህ እንዲህ አላለም። ራሳቸው ናቸው የደሞዝን ጉዳይ አርሰናሎች ይመጥነዋል በሚለው መንገድ ሰርቶ የጨረሱት። እንዲህ አይነት ድርድርም አላነሳም። በቂ የመጫወታ ቀንም ስጡ ምናምንም አላለም ኢታናዋኔሪ ብዙ ጊዜ ተጫዋቾች ኮንትራት ሲፈርሙ ደሞዝ ይጠይቃሉ፣ ጥቅማ ጥቅም፣ የመጫወቻ ጊዜ ያነሳሉ እና መሰል ነገሮች ያነ ኢታኗ ኔሪ ይሄን አልጠየቅም። የጠየቀው ጥያቄ ኢታኗ ኔሪ ከጨዋታ ጊዜ ጋር በተያያዘ ራሴን አሳይቼ ራሴ ፐርፎርም አድርጌ የሚገባኝን ሰዓት እጫወታለሁ፣ ነገር ግን ሳካ የሚጫወቱበት ቀይ መስመር ላይ አታጫውትኝ ቦታ አይደለም አማካኙ ቦታ ላይ ብቻ ነው መጫወት የምፈልግ ብሎ ወስኗል። ስለዚህ ታኗ ኔሪም የወድ ጋርድን ቦታ ፈላጊ ነው። ይዜ አስገዳጅ በሆነ ሁኔታ ኦድጋርድን ከጥቅም ውጭ ላይ ያደርግ ነው። የእነዚህ ሁለት ተጫዋቾች እጣ ፈንታ በአርሰናል ውስጥ አስቸጋሪ ይመስላል። ኦድጋርድና ኢታኗኔ ኢታኗኔሪ ምንድን ነው የሚሆኑት የሚለው ጉዳይ በትልቁ የሚነሳ ጉዳይ ነው። ኦድጋርድ አንድ አማራጭ አለ። ራሱን ማሳየት፣ ማሻሻል፣ ከሁለት ዓመት በፊት የነበረውን ማርቲን ኦድጋርድ መልሶ ማግኘት። ምናልባት እንደዚህ አይነት አጋጣሚዎች ለተጫዋቾች ጥሩ ሊሆን ይችላሉ። ኦድጋርድ አንዱ በአርሰናል ቤት ውስጥ ለፐርፎርማንሱ መቀነስ ብሎ ከሚቀመጡ የትንታኔ ሀሳቦች መካከል ተጫዋቹ ያላረፍት መጫወቱ ቦታው ላይ እሱን የሚሸፍን ተጫዋች ስለሌለ ተጎድቶም ምን ብሎም ሚኬል አርቴታ ያጫወቱታል እና ያ ጉዳትም ሲያጋጥመው ቶሎ በአስቸኳይ እንዲመለስ በመርፌ ምናምን እያደረጉ ያስገቡታል። ያ የፈጠረው ችግር ነው ብሎ ያምናሉ፣ እና በቂ ረፍት ካገኘ ማርቲን ኦድጋርድ ወደ ነበረበት ፐርፎርማንሱ ይመለሳል ብሎ የሚያምኑ አሉ። አይ ሌሎቹ ደግሞ በቃ ሳይክል ነው። የአንድ ተጫዋች ሳይክል አለ፣ ከፍ የሚልበት አለ፣ የሆነ ሰዓት ደግሞ እየወረደ የሚሄድበት አለ እና ያ የፈጠረው ነገር ነው የሚል አስተያየቶችን በስፋት ያስቀምጣሉና፣ አሁን የኢዜ መምጣት ግን ብዙ ነገሮችን አርቴታን ሳይወዱ በግድ የሚያፋልስባቸው ይመስለኛል። ሳይወዱ በግዳቸው ኢዜን ከዚህ በኋላ ሚካኤል አርቴታ ተቀያሪ ወንበር ላይ ቢያስቀምጡ የሚመጣባቸውን ትችት አስቦ ግርሜ ኢዜ ቢቀመጥ ስፔሻሊ አርሰናል ውጤት ካጣ አቻ ከወጣ፣ ከተሸነፈ ኢዜን ተቀያሪ ወንበር ላይ አስቀምጦ ጨዋታ ከጀመሩ በብዙ መንገድ ጥያቄ የሚነሳባቸው ይሆናል። ምንም ጥያቄ በሌለው መንገድ ከዚህ በኋላ ለእኔ ኢብሪቼ ኢዜ በአርሰናል ቤት ውስጥ ቋሚ 11 መግባት ያለበት ጨዋታ ነው። የትኛውም ቦታ ላይ ይሁን ግራ መስመር የሚወጣ አስር ቁጥር ምና የሚጫወት ቋሚ 11 መግባት ያለበት ተጫዋች ነው። ከዛ በኋላ የጨዋታው ሁኔታ የተጫዋቹ እንቅስቃሴ አይተው ቢቀይሩ አክሴፕት ይደረጋሉ፣ በደጋፊዎች ዘንድ በተንታኞች ዘንድ ተቀባይነት ይኖራቸዋል። እና አርቴታ ከዚህ የተሻለ የሚያደርጉ አይመስለኝም። እርሳቸውን በደንብ የገባቸው ይመስለኛል። በትልቁ ሱን ሲያነሱ ቆይቷል። ሌላው በአርሰናል ቤት ውስጥ የትናንትናውን ጨዋታ ተከትሎ አብዮት እያስነሳ ያለው ሊያንድሮ ትሮሳርድ ነው። ሊያንድሮ ትሮሳርድ በአርሰናል ማሊያ ከተጫወተባቸው ጨዋታዎች በላይ ያስቆጥሮ ጎልና አሲስት ይበዛል። አራት ጎልና አሲስት አድርጓል። ትሮሳርድ 20 15 ደቂቃ እየተቀየረ እየገባ ነው የሁሉ ነገር የሚያደርገው። የተጫወተባቸው ጨዋታዎች ቢደመሩ ከ90 ደቂቃ አይልቁም። ባለፈው ጨዋታ ብቻ በቋሚነት ገብተዋል፣ ከሲቲ ጋር በነበረው ጨዋታ። ከዛ ውጭ 15 20 ደቂቃ ሲቀር ነው የሚገባው። ብደማምራቸው ከአንድ ጨዋታ የዘለለ ጨዋታ አላደረገም። ግን የተጫዋቹ የክሬቲቪቲ ደረጃ ግን በጣም ከፍተኛ ነው። ሌላው ራስ ምታት የሆነባቸው ነው። ማርቴኔሊ ጎል አስቆጥሯል፣ ትናንት ጥሩ አልነበረም በንጽጽር ስፔሻሊ። ሁለቱ ተጫዋቾች ግርምሾ የምታነሳው ነገር አለ፣ ተቀይሮ ሲገቡ ነው ሞር ፐርፎርማንሳቸው ጥሩ የሚሆነው የሚል ሀሳብ በተደጋጋሚ ታነሳለህ። እና ሁለቱም ላይ የምናየው ነገር እንደዛ ነው። ትሮሳርድን ባለፉ ሲቲ ላይ በቋሚነት ጀምሯል፣ ያን ያህል ኢምፓክትፉል አይደለም። ጥሩ ነበረ ግን ተጽዕኖ የፈጠረ የአሲስት ጎል ምናምን አላደረገም። ማርትኔሊም ትናንት ጀምሯል፣ በቋሚ 11 ገብቷል አሲስት ጎል። ሁለቱም ግን ተቀይሮ በገቡባቸው ጨዋታዎች ላይ ማርትኔሊም ወይ ጎል ያስቆጥረዋል ወይ አሲስት ያደርጋል፣ ትሮሳርድም ወይ ጎል ያስቆጥራል ወይ አሲስት ያደርጋል። ይሄ ስፔሻሊ የተጫዋቾቹ የቴክኒክ የክሎት ደረጃና ፍጥነት፣ ማርትኔሊ ፍጥነቱ ትሮሳርድ የቴክኒክ ክሎት ከፍ ያለ መሆኑ ተቀይረው ሲገቡ የሚያገኙት የደከመ ተከላካይ ነው። መጀመሪያ የነበረውን ተጫዋች ሲከላከል የነበረ 97 60 ደቂቃ ሲደክም የነበረ ተጫዋች ስለሚያገኙ በቀላሉ ትሮሳርድን ቴክኒካሊ ጊፍቲር ስለሆነ ያንን አድቫንቴጅ ይጠቀማል። ማርቲኔሊን ፈጣን ስለሆነ ያንን አድቫንቴጅ ተጠቅመው ተቃራኒ ቡድን ዋጋ ያስከፍላል። ግን ሁለቱም ግን ምርጥ ናቸው። ስለዚህ አሁን ትሮሳርድ ማንን ሊገፋ ነው ኢዜን፣ ማርቲኔሊን ወይስ ማንን ሊገፋ ነው የሚለው ጉዳይ በጣም ተጠባቂ መስሏል። ያና የትናንትናው ጨዋታ አርሰናል ፖዚቲቭ ነው። ሁለት ለባዶ አሸንፈዋል። ጥሩ ነው። ኬፓ በመጀመሪያ ጨዋታው ክሊንሺት አስመዝግቧል። ክርስቲያን ኖርጋርድ ምንም ጥያቄ በሌለው መንገድ ለዙቢመንዲ ተተኪ እንደሆነ አይተናል። ትናንት ዙቢመንዲ ምንም ነገር ቢሆን ክርስቲያን ኖርጋርድ ቦታው እንደሚሸፍነው ዘጠና ደቂቃ በሙሉ መጫወት የቻለ ዙቢመንዲን፣ አሳርፎታል። የጨዋታ መንገዱም ያን ያህል መጥፎ የምትለው አይደለም። ጥሩ እንቅስቃሴ ያደርግ ተመለክተነዋል ነዋል ክርስቲያን ኖርጋርድ ጋር ጥሩ ግዢ ነው ይሄም ተጫዋች በአርሰናል ቤት ውስጥ ትናንት በተመለከትነው እንቅስቃሴ መሰረት። ግን በትናንት ነው ጨዋታ ላይ አርሰናል ሶስት ነጥብ አግኝተዋል። ኬፓ ክሪንሽት ብዙ ብዙ ፖዘቲቭ ነገሮችን ከተመለከትነው በኋላ በትልቁ የምናነሳው ጥያቄ ግን አርቴታ ምን ሊሆኑ ነው? በኢዜ ጉዳይ የማርቲን ኦዲጋርድ ጉዳይ የነ ትሮሳርድ የነ ማርቲኔል የነ ኢዜ ጉዳይ የነዚህ አምስት ተጫዋቾች ጉዳይ በጣም በጣም የሚያስጨንቅ ይመስለኛል ለሚካኤል አርቴታ። እያቀይሩ መጫወት አይችሉም። አንድ ሮቴሽን ለምሳሌ በጨዋታ ሂደት ውስጥ አንደኛው እንደ ባካፕ ይዞ እንደየ ብቃቱ ለምሳሌ የብሪችዜ ጥሩ ከሆነ የብሪችዜን እስከ ሃምሳ ምናምን ወይ ስልሳ ደቂቃ አቋሙን አይቶ ከዛ በፊት የሚቀየር ከሆነ በኦዲጋርድ መተካት የሚችለውን የቡድኑን ዴብስ የበለጠ እንዲለጠጥ ያደረገው ይመስለኛል። ጋሪ ኔብለም የሰጠው አስተያየት አርቴታ ዋንጫ መውሰድ የሚፈልግ ከሆነ ከመከላከል አስተሳሰቡ መውጣት አለበት። ያንን ማድረግ የሚችለው ደግሞ ኢብሪጅ ኢዜን መጠቀም ሲችል ነው። ኢብሪጅ ኢዜን ተጠቅሞ ዲስ ዲፌንሲቭ ሜንታሊቲ የመከላከል ስነ ልቦናውን ካምሮ መፋቅ አለበት። ያንን ካደረገ ነው ዋንጫ ሊያገኝ የሚችለው። አለበዛ ግን ባለፉትም እኛም ስንለው ነበር፣ በርካቶችም ሲያነሱት ነበር የሚኬል ሜሪኖ፣ ዲክለን ራይስ፣ ሱሜንዲ የሶስቱ ሊንካፕ አልሰራም፣ ሊሰራ አልቻለም። ሜሪኖ ባይዘው የትናን ጥሩ ነበር፣ ከባለፈው ጨዋታ ማለት ነው። በንጽጽር አንጻራዊ ኳስ ያስጥላል፣ ወደፊት ተከላካዮችን ለማጨናነቅ ጥረት ሲያደርግ ያየንባቸው ሂደቶች ነበሩ። ኦፍ ኮርስ መለኪያው ፖርትቬል ነው ወይ እሱ ሌላ ሌላ መከራከሪያ ነጥብ ሊሆን ይችላል ግን ሜሪኖ ከባለፈው ጨዋታ ትናንት ጥሩ ነው ፖዚሽንም ልዩነት ስላለው ማለት ነው የተጫወተበት ሲጀምር በዘጠኝ ቁጥር ቦታ ነው የጀመረው ትናንት ሚካኤል ሜሪ ግን ወደ መሀልም ሁሉ እየተመለሰ ኳስ እያስጣለ ይልክ ነበር እና በንጽጽር ከባለፈው የተሻሉን አይተናል እና ይሄንን ዴብዙን አያሳጣውም ወይ? አንድ አንድ ለምሳሌ ኢብሪች ይዘ ይመጣ በሚል ኦዲጋርድን መግፋት ከሆነ ዴብዙን እያሳሰበ ይመጣል፣ በመቀየር ማጫወት አይቻልም ወይ? እኔም ኤክስፔክት ማድረገው ግርሜ፣ ሚካኤል አርቴታ ሮቴሽን በደንብ እንዲጠቀሙ የሚያስገዳቸው ይመስለኛል። በማንቸስተር ሲቲ ውስጥ ጆሴፍ ፔፕ ጋርዲዮላ እንዲህ አይነት ችግር ገጥሟቸው ነበረ። በቡድናቸው ውስጥ የቡድናቸው ጥልቀት መስፋት ብዙ ጣጣ ምቶባቸው ነበር። ኢቨን እንደ ጋብርኤል ጀሱስ አይነት ተጫዋቾች እነዚህን ቼ እንኳን የሸጧቸው የቡድኑ ጥልቀት በጣም ከፍ ብሎ በነበረበት ሰዓት ስለነበረ ነው። በዛን ወቅት ያ ነገር የተፈጠረው ጉንዶጋን፣ በርናንዶ ሲልቫ፣ እንደዚሁም ኬቨን ድብሩነ ሩድሪ አማካይ እንደዚህ አይነት ጥራት ያላቸው ተጫዋቾች ነበሩ። ማንን ከማን ለመምረጥ የተቸገሩባቸው ጊዜያቶች ነበሩ። ሁሉም ደግሞ ምርጥ ብቃታቸው እንዳሁኑ እድሜ ከመሄድ ከምናምን ጋር በተያዘ የአቋም ብቃት መውረድ አልነበራቸውም ነበር። በርናንዶ ሲልባ በእርግጥ ጉንዶጋንና ማነ ኬቨን ድብሩኖ ወጥተዋል ከሲቲ። በአሁኑ ሰዓት ግን የዛን ወቅት ከዛሬ ሁለት ሶስት አራት ዓመት በፊት በነበረው ጊዜ እንደዚህ ነገር ገጥሟቸው ነበር እና ይህን ነገር ያቻቻሉበት መንገድ ጋርዲዮላ በጣም ድንቅ ነው። ሮቴሽን በደንብ ይጠቀሙ ነበረ። ከጨዋታ ጨዋታ ዘጠና ደቂቃ የሚያሰልፉት ተጫዋች ነበረ። በቀጣዩ ጨዋታ የሚያሳርፉት ነበረ። ስልሳ ደቂቃ የሚያጫወቱት ነበረ እንደየተጫዋቾቹ የብቃት ደረጃ መሰረት አድርገው ያንን ነገር የሚያደርጉበት ሂደት ነበረ እና እንዳልከው ግርምሾ አሁንም ሚካኤል አርቴታ ይህንን ችግር መፍታት የሚችሉ ሞር ሮቴሽን በማብዛት ነው። ግን ሚካኤል አርቴታ እንደምታውቃቸው በጣም ቋሚ አስራ አንዳቸው መንካት የማይፈልጉ ሪጅድ ናቸው። እንኳን አይደለም በሌላ መንገድ ይቅርና ተጫዋቹ በጣም አቋሙ ወርዶ ስንት ነገር ተብሎ ስንት ነገር ተብሎ በመከራ ተለምነው ነው ተጫዋቹ የሚቀይሩት። ለዚህ ምልክት ምልክት አምና ማርቲኔሊ በወረደበት ሰዓት ላይ ትሮሳርድን ላለመጠቀም ፈልገው ነበረ። ኦድጋርድ በተጎዳበት ሰዓት ላይ ኢታን ንዋነሪን ላለማስገባት ትሮሳርድን አማካይ ላይ ሲያጫወቱ ነበረ። ያልሞከሩት ነገር የለም። ይሄ የራሳቸውን ቋሚ 11 ያለመንካት አጥሮ የማስቀመጥ ነገር ትመለከታለህ። ያንን መስበር አለባቸው ሚኬል አርቴታ። ያንን ሰብረው በትክክልም ቡድኑን ሊመጥኑ የሚችሉ አቋምና አቋምን መሰረት ያደረገ ከተቃራኒ ቡድን ያጫወት መንገድ ላይ መንገድ ጋር የሚሄድ ማን ነው የምገጥሞ፣ የምገጥሞ ቡድን ምን አይነት ተጫዋቾች ናቸው የሚያስፈሩት፣ ምን አይነት ተጫዋቾች ናቸው ጫና መፍጠር የሚችሉት። ለምሳሌ በሎ ብሎክ የሚጫወት ቡድን ከሆነ ኢዜን ነው የምትጠቀመው። ተከላክሎ የሚጫወት ቡድን ከገጠመ ኢዜ ነው የሚፈታል። በሀይላይን የሚከላከል ቡድን ከሆነ ደግሞ ኦድጋርድ የሚሰነጥቃቸው የሚሰጣቸው ኳሶች በጣም ወሳኝ ናቸው ተብሎ ይታመናል። ና እንደ እያንዳንዱ የሚቀያየርና ፍሌክሲብል የሆነ የጨዋት መንገድ ማድረግ የተጫዋቾቹንም ሳይኮሎጂካል የስነልቦና ስነልቦና ስሜት ከመጠበቅም አንጻር የቡድን መንፈስም ከመጠበቅ አንጻር ትልቅ ሚና አለው ብዬ አስባለሁ። እና ለሚካኤል አርቴታ ይሄ የውድድር ዓመት አንዱ በትልቁ የሚፈት ናቸው። ይሄ የቡድኑ ደብስ ጥልቀት መጨመር ያመጣው ጣጣ ማኔጅ ካላረጉት በደንብ በጥናት በደንብ ትኩረት አድርገው ካልሰሩበት በተቃራን ሌላ ጣጣ ይዞብ ይመጣል። ያልተቀመጠ ተጫዋች ያሳምስባል። ተቀያሪ ወንበር ላይ ሁሉ የሚቀመጥ ተጫዋች ከሆነ ልልቀቅ ይላል፣ ይረብሻል፣ ብዙ ነገር ያመጣባል። ስለዚህ ይህንን አንዱ የሚካኤል አርቴታ የዘንድሮ ደግሞ ትልቁ ስራቸው፣ ቡድን ማኔጅ ከማድረግ አንጻር ትልቅ የቤት ስራ የሚጠብቃቸው ይመስለኛል። ግርሜ ድልድሎቹ እናንሳ። ካራባው ካፕ፣ የካራባው ካፕ ድልድል ትናንት ይፋ ተደርጓል። እሺ ትናንት በነበረው እንግዲህ የካራባው ካፕ ድልድል ጋር ተያይዞ ወሳኝ የሚባሉ የፕሪሚየር ሊግ ክለቦች እርስ በርስ የተገናኙባቸው እንደገና ደግሞ በታችኛው ሊግ ያሉ ቡድኖችም እርስ በርስ የተገናኙባቸው ድልድሎች ነበሩ። ኦክቶበር 27 ነው ቀጣይ ጨዋታዎች የሚኖሩት። እረፍት መልስ ማለት ነው ከብሔራዊ ቡድን ኦልሞስት ከአንድ ወር በኋላ ኦክቶበር አምስት የብሔራዊ ቡድን ጨዋታ አለ። ልክ የዛሬ ወር አካባቢ ነው ጨዋታዎች የሚደረጉት ኦክቶበር። አሁን ሴፕቴምበር ሀያ አምስት ነው። ኦክቶበር ሀያ ሰባት ነው። ኦልሞስት የዛሬ ወር አካባቢ ነው ገብቶኛል። ከአስር ቀን በኋላ ብሔራዊ ቡድን እረፍት አለ። ለአሁለት ሳምንት አርሰናል ከብራይተን ነው። ኤምሬስ ስቴዲየም ላይ ነው ጨዋታውን የሚያደርገው። ብራይተን ከባድ ቡድን ነው ዘንድሮ እየተሻሻለ የመጣ ቡድን ነው። ቶተናምን በፕሪሚየር ሊግ እንኳን ሲመራው ቆይቶ በኋላ ላይ አቻ የተለያዩበት አለ። ሶፊ እንዳለው ስድስት ጎል ግማሽ ደርዘን ሲቲንም አሸንፏል ዘንድሮ። ማንቸስተር ሲቲንም ያሸነፈ ቡድን ነው። በከራባ ካፕ ግማሽ ደርዘን ጎል አስቆጥሯል። በዚህኛው ዙር ጨዋታ ላይ ልክ ነው። ሁለቴ ነው ግማሽ ስድስት ስድስት ጎል ያስቆጥረው ባለፈውም በተመሳሳይ ግን ጨዋታ ኤምሬትስ ላይ ነው። አርሰናል የሜዳን አድቫንቴጅ ይጠቀማሉ። ሌላ ጥያቄ ነው ሌላኛው ግሪምስቢ ታውን ከብሬንፎርድ። ግሪምስቢ በጣም የሚገርም ቡድን ነው። ይሄ ቡድን ማንቸስተር ዩናይትድን ያሰናበተው ቡድን ነው። ከለንደኑ ክለብ ከፕሪምየር ሊጉ ተሳታፊ ከብሬንፎርድ ጋር ነው የሚገናኘው። ስዋንሲ ሲቲ ሌላኛውን የፕሪምየር ሊግ ክለብ ያባረረ ነው፣ ኖቲንግሃም ፎረስትን ሶስት ለሁለት አሸንፎ ያሰናበተው። ስዋንሲ ሲቲ ደግሞ ከማንቸስተር ሲቲ ጋር ነው የሚጫወተው። በስዋንሲ ሲቲ ሜዳ ነው። ሻምፒዮንሺፕ ክለብ ነው የሚሳተፈው ስዋንሲ ሲቲ። በንጽጽር ማንቸስተር ሲቲ ከሌሎች ክለቦች አንጻር ጥሩ ቡድን ያገኘ ይመስላል። ወደ ቀጣዩ ዙር ለማለፍ ልክ ነው። ሌላኛው ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ከቶተናም የሚያደርጉት ጨዋታ ጠንካራ ፍክክር የሚስተናገድበት ወይም አንደኛውን የፕሪምየር ሊግ ክለብ አሳልፎ አንዱን የሚጥልበት ይሆናል። የአራተኛው ዙር ምርጥ ጨዋታ ነው። ሴንት ጄምስ ፓርኩ የወቅቱ ሻምፒዮን ሶስት ምርጥ ጨዋታዎች አሉ። ከሶስቱ አንዱ ኒውካስል ከቶተናም ነው። አርሰናል ከብራይተን ነው። ሊቨርፑል ከክሪስታል ፓላስ ግን፣ ለእኔ ትልቁ ኒካስል ከቶተናም ነው። በፉክክር አንጻር ስንመለከተው በንጽጽር ማለት ነው። ሊቨርፑል ከክሪስታል ፓላስ እሱም ጥዋት የምናይበት ነው። በነገራችን ላይ የዚህ ሳምንት የጨዋታ መርሃ ግብር በፕሪምየር ሊጉ ክሪስታል ፓላስ ከሊቨርፑል ነው። ለንደን ላይ የሚደረግ ጨዋታ ነው። በሊጉ ያልተሸነፉ ሁለት ቡድኖች በሊጉ ያልተሸነፉ ሁለት ቡድኖች የሚያደርጉት ጨዋታ ነው። እነዚህ ቡድኖች ደግሞ በካራቦካፕ ተገናኝተዋል። ወልቭስ ከቼልሲ ሌላኛው ሁለት የፕሪሚየር ሊግ ክለቦች የተገናኙበት ነው። ከዛ ውጭ ሬክሳም ከካርዲፍ ሲቲ፣ ዋይኮምብ ከፉላም ወደ ስምንቱ ላይ ለመግባት የሚደረግ የጨዋታ መድረክ ነው። ኦክቶበር 27 ይደረጋል። ሶፊ እንዳለው ኒውካስል ዩናይትድ ከቶተናም ትልቅ ግምት የሚሰጠው ጨዋታ ነው። ሊቨርፑል ከክሪስታል ፓላስ፣ አርሰናል ከብራይተን እና ወልቭስ ከቼልሲ እነዚህ አራት ጨዋታዎች ከባድ ትንቅንቅ እንደሚደረግባቸው እና አሸናፊውን ለመገመትም ከባድ እንደሆነ መናገር ይቻላል። ይህንን ዙር የሚያልፍ ቡድን በሩብ ፍጻሜ የሚያገኘው ቡድን በንጽጽር አነስ ያለ ቡድን የማግኘት እድል ይኖረዋል፣ በሚከናወነው ጨዋታ ማለት ነው። ምክንያቱም አሁን በቅድም እንዳልከው ኦክቶበር 27 በሚከናወነው የአራተኛው ዙር ውድድር ላይ ግርምዬ አራት የፕሪሜር ሊግ ክለቦች መሰናበታቸው እርግጥ ነው፣ በትንሹ ማለት ነው። ከአርሰናልና ከብራይተን አንዱ ይሰናበታል። ከሊቨርፑልና ከክርስቲያን ፓላስ አንዱ ይሰናበታል። ከወልቭስና ከቸልሲ አንዱ ይሰናበታል። ከኒውካስልና ከቶተናም አንዱ አራቱ ተረጋግጧል። ሊጨምርም ይችላል፣ ፉላምና ማንቸስተር ሲቲም ስላሉ። ፉላም ሌላ ቡድን ነው የሚገጥመው። ፉላም በታዋይኮምቤን ነው፣ ሲቲም ስዋንሳ ሲቲ ነው የሚገጥመው። ምናልባት ሰርፕራይዝ ሊደረጉ ይችላሉ። ካልተደረጉ ግን እነሱ ባይደረጉ እንኳን አራት የፕሪምየር ሊግ ክለቦች እዚኛው ዙር ላይ ይመታሉ። ያ ማለት በቀጣይ በሚደረገው ድልድል ሞር ኦር ለስ የሬክሳምና የካርዲፍን የዋይኮምቤና የፉላምን የሷን ሲቲና የማንቸስተር ሲቲን የግርሚስ ቢና የብሬንፎርድና አሸናፊ ነው ሊያገኙ የሚችሉት። ይሄ ደግሞ በንጽጽር ምናልባት ትንንሽ ቡድኖችን የማግኘት እድል በሩብ ፍጻሜ ትልልቆቹ ሊገጥማቸው ይችላል። እነ አርሰና እነ ሊቨርፑል ይህን ዙር ማለፍ ከቻሉ በቀጣዩ በንጽጽር አነስ ያለ ቡድን ሊገጥሙ የሚችሉበት ድርድል እንደሚሆን ይሄ ድርድሩ የወጣው ፕሮግራም ያሳያል። ማለት ያለው ግርሜ ይሄ